የቡርኪናፋሶ ፕሬዚዳንት ፕሬዝዳንት ክቡር ኢብራሂም ትራኦሬ ሀገራቸውን በሚመለከት ወሳኝ ውሳኔዎችን የሚያስተላልፉበት አዳራሽ ውስጥ በተከበሩ እንግዶችና የሀገር ሽማግሌዎች ተከበው ተቀምጠዋል። የውይይቱ ድምጽ በአዳራሽ ውስጥ ይሰማል። ሁሉም በትኩረት እየተከታተሉ ነው። ድካምና የሥራ ብዛት በፕሬዚዳንቱ ፊት ላይ ቢነበብም፣ አይኖቻቸው ግን እንደ ሁልጊዜውም ንቁና የተሳታፊውን አእምሮ ሰንጥቆ ያያል። በስብሰባው መሃል እንደተለመደው የእንግዳ መስተንግዶ ተጀመረ። ሞቅ ያለ ሻይ የቡርኪናፋሶ መስተንግዶ ምልክት ነው፣ በስርዓት ለተገኙት ሁሉ መቅረብ ጀመረ። ሻይ አቅራቢው በለሰለሰና ዝግ ባለ አካሄድ ከእያንዳንዱ ሰው አጠገብ እየደረሰ የሞቀውን ሻይ ያቀርባል። የፕሬዝዳንት ትራኦሬ ተራ ሲደርስ ሻይ አቅራቢው ኩባያውን ቀስ አድርጎ አስቀመጠ። ፕሬዚዳንቱ ግን በዚያ ቅጽበት በሻይ አቅራቢው ሰው ላይ ልክ ያልሆነ ያልተለመደ ነገር አስተዋሉ። አካሄዱ፣ የአይኖቹ ብልሽታ፣ የፊቱ ገጽታ የሆነ ነገር ያሳብቃል። ውስጣቸው ደውላ ቀጨለ። ንቃት አእምሯቸውን ተቆጣጠረው። ምንም እንኳ የጉባኤው ድባብ የተለመደ ቢሆንም ፕሬዚዳንቱ ልባቸው የሆነ ነገር እንዳለ ነገራቸው። ያቺ የቀረበችው ሻይ የሞት መልእክተኛ እንደሆነ ጃኔብ ውስጣቸው ግን ሊቀበላት አልፈቀደም። የድካም ስሜት ቢሰማቸው ያችን ሞቅ ያለች ሻይ ከመጠጣት ተቆጠቡ። ኩባያዋ ከፊታቸው ተቀምጣለች፣ ውስጧ የጥፋት መርዝ እንዳለባት ሳያውቁ። ይህ ጥርጣሬ የመጣው ድንገት አልነበረም። ፕሬዚዳንት ትራኦሬ አስቀድሞ ከማይታወቅ እውነተኛ ምንጭ በሕይወታቸው ላይ ስለሚሰነዘር አደገኛ ሴራና አደጋ ማስጠንቀቂያ ደርሷቸው ነበር። የማስጠንቀቂያ ዘወትር ንቁ እንዲሆኑ የሚቀርቡላቸውን ነገሮች ሁሉ በጥንቃቄ እንዲመለከቱ አድርጓቸው ነበር። ያ የማይታወቅ ድምፅ፣ ያቺ የጥንቃቄ ማሳሰቢያ በዚህ ወሳኝ ቅጽበት የህይወታቸው መዳኛ ሆነች። የፕሬዝዳንቱ ጥልቅ ጥርጣሬና ንቃት ፍሬ አፈራ። በሻይ አቅራቢው ሰው ላይ በስብሰባው ፍጻሜ ላይ ጥብቅና ድንገተኛ ፍተሻ እንዲደረግ ትዕዛዝ አስተላለፉ። ፍተሻውም ተደረገ። እናም እጅግ አስደንጋጭ የሆነ ግኝ ተገኘ።